እች ኤሚጌል ግሪስ የተባለች ሴት ከ20 ዓመታት በፊት የሲያትል ዩኒቨርሲቲ የሕግ ተማሪ በነበረችበት ወቅት አንድ ያልተለመደና በጊዜው እንግዳ የሆነ ነገር ፈጸመች። ትምህርቷን እየተከታተለች በነበረችበት ወቅት በቅርብ የምታውቃት የአንዲት ጓደኛ ሕይወት እጅግ ያሳስባት ያሳዝናትም ነበር። እቺ ጓደኛዋ የዛን ያህል የምታሳዝናት ደግሞ ልጅ ለመውለድ የማትችል መሃን በመሆኗ ነበር። እቺ የኤሚ ጓደኛ ባደረገችው ምርመራ ልጅ ለመውለድ የሚያስችል ምንም አይነት የዘር እንቁላሎች የሉሽም ነበር ያሏት ሐኪሞቹ። ከጓደኛዋ የልጅ ፍቅር የተነሳ ኤሚ ይህንን የጓደኛዋን ሕመም አብራት ታማለች፣ አብራትም አዝናለች። በኋላም ኤሚ ከዚች ጓደኛዋ ጋር በተለያዩ የህይወት መስመሮች ምክንያት በየፊናቸው ተለያዩ። ሆኖም ኤሚ የዚች ጓደኛዋን ልጅ በማጣት የደረሰባትን ስብራትና የህይወቱ ጠውረድ ልትረሱ አልቻለችም። እናም ኤሚ አንድ ቀን የዚችን ጓደኛዋን የመቸገርና የመከፋት ታሪክ መነሻ አድርጋ ምናልባት ለማላውቃቸው በተመሳሳይ ችግር ውስጥ ላሉ ጥንዶች አንዱ ውለታ መዋልች ሊሆን ስትል አስበች። በዚያ ሳም መሰረትም ማንነታቸውን ለማታውቃቸው ልጅ መውለድ ላልቻሉ ጥንዶች ልጅ ማግኘት እንዲችሉ ፍቃደኛ ሆና የዘር እንቁላሎቿን ወደ አንድ ተዋቂ የህክምና ማዕከል ሄዳለገሰች ይህ ልቧን ብቻ አድምጣ ለሌሎች ደስታን ለመስጠት ስትል የፈጸመችው ተግባር ነው። ኤሚ ከለገሰችው የዘር እንቁላል የሚወለደው ወይም የምትወለደው ሕፃን የደም ልጅነቷ ወይም ልጅነቱ ለዛችኛዋ ሴት ሳይሆን ለራሷ ለኤሚ ነው። ሆኖም ኤሚ እንቁላሎቿን ከመለገስ ውጪ ከሰዎቹ ጋር ምንም አይነት ግንኙነት አይኖራትም። ከዛ በኋላ ስለ ልጁም ወይም ስለ ልጅቷ የምታውቀው ነገር አይኖርም። ሆኖም ኤሚ በለገሰችው የዘር እንቁላሏ ሕፃኑ በእነማን ወላጅነት እንደሚያድግ እንኳን ያን ያህል አላሰበችበትም ነበር። አንድ ሰው ደም መለገሱን እንጂ ያ ደም ለእነማን እንደሚሰጥ እንደማያውቀው ሁሉ ኤሚም የለገሰችው የዘር እንቁላሏ ለማን እንደሚሰጥ አታውቅም። በወቅቱ በተፈረሙ ወረቀቶች ላይ ከነበሩ ጥቂት ፍንጮች ውጪ ማን የለገሰችውን የዘር እንቁላል ልጅ ለማግኘት እንደሚጠቀምበት አታውቅም። ይህ የሆነውም በወቅቱ ከነበረው የሕክምና ሂደትና ከሚፈለገው ሚስጥራዊ ሂደት መነሻነት ነበር። እናም ኤሚ ጊል ክሪስት ይህን ልገሳ ባደረገችበት ወቅት አንድ ልጅ ማግኘት ያልቻለ ቤተሰብ ልጅ አግኝቶ በእኔ ምክንያት ደስተኛ እንዲሆን ማድረግ በመቻሌ ደስተኛ አድርጎኝ ነበር ብላለች። በጊዜው በሞላችሁ ፎርም ላይ ከሰፈረው ስሟ ጋር ተያይዞ የለገሰችውን የዘር እንቁላሎች የተጠቀሙት ጥንዶች ከሕክምና ማዕከሉ ባገኙት አድራሻ በኩል የምስጋና ካርድና እንዲሁም ልጅ እንዲኖራቸው የዋለችላቸውን ውለታ የሚሰረስር የአድናቆት ደብዳቤ ላኩላት። ኤሚም ደብዳቤውንና ፖስት ካርዱን እንደ ማስታወሻ ቀለል አድርጋ አስቀመጠችው። ኤሚ ጌል ክሪስት በኋላ የህግ ትምህርቷን ተምራ ጨረሰች። መደበኛ ስሯ ላይ ትኩረት አድርጋም ብዙ ቆየች። ሕይወት ቀጠለ። ሆኖም ኤሚ የጀመረቻቸው የፍቅር ሕይወቶች ወደ ትዳር ከፍ ማለት ሳይችሉ ቀርተው ጊዜው ነጎደ። በዚህም ትዳርም ልጅም ሳይኖራት ቆየች። በዛ ላይ ሁለቱም ወላጆቿ በሕይወት የሉ እናም ሕይወቷ በብቸኝነትና በመከፋት ይፈተን ጀመር። ይሄኔ ነበር ኤሚ ድንገት ከባዶነትና ከልጅ አልባነት ስሜቷ ሊያወጣት የሚችለው ብቸኛው መንገድ ሆኖ የታያት ያ ከ20 ዓመታት በፊት የለገሰችው የዘር እንቁላሏ እንደሆነ አሰበች። ወደ ኋላ 20 ዓመታትን ተጉዛ ጊዜውን አሰላችው። የእርግዝናውን ጊዜ ታሳቢ አድርጋ ዓመታቱን ስታቀናንሳቸው አሁን ላይ የ19 ዓመት ወጣት ወይም የ19 ዓመት ኮረዳ ልጅ አለችኝ ስትል አሰበች። ይህንን ነገር ካሰበችው ዕለት ጀምሮ ከደሟ የተቀዳ ወጣት ልጅ ወይም ሴት ልጅ የማየትና የማግኘት ጉጉቷ ከመቼውም ጊዜ በላይ ይታገላት ጀመር። አንድ ከአብራኳ የተከፈለ ልጅ እንዳላት ማሰብ ጀመረች። እናም ከ20 ዓመታት በፊት የእንቁላል ዘሯን በለገሰችበት ጊዜ ያ ግልጽ አድራሻዎች የሌሉትና የተላከላትን የምስጋና ፖስት ካርድ ካስቀመጠችበት አውጥታ አገላብጣ አየችው። ያቺ ለልግ ሰናዋ ምስጋናና ፖስት ካርድ የላከችላትን ሴት ስም በደብዳቤ ውስጥና በፖስት ካርዱ ላይ አገኘችው። ከ20 ዓመታት በፊት የምስጋና ፖስት ካርዱ ሲደርሳት ስለዚህ ሴት ማንነት የመመራመር ፍላጎት ያልነበራት ቢሆንም አሁን ግን የዚችን ሴት አድራሻ የማወቅና የማጠየቅ ፍላጎት አደረባት። በዚህ መሰረትም የዛኔ የዘር እንቁላሎቿን ወደ ለገሰችበት በሲያትል ወደሚገኘውና የስነ ተዋልዶ ስራ ጨምሮ ወደሚሰራው ትልቅ የሕክምና ማዕከል ስልክ ደወለች። በእርግጥ የደወለችበትንና የዛኔ የዘር እንቁላሎቿ የተለገሳቸው ጥንዶች አድራሻቸው እንዲጣራላት የፈለገችበትን ምክንያት ስታስረዳ ይሁንታን ከሆስፒታሉ እንደምታገኝ እርግጠኛ ነበረች። ለሆስፒታሉ ያቀረበችው ምክንያት የዛሬ 20 ዓመት በለገስኩት የዘር እንቁላል የተገኘውን ልጅ እፈልጋለሁ የሚል ምክንያትን ሳይሆን አንድ ሌላ መደወሏን አሳማኝ የሚያደርግ ወሳኝ ምክንያት ነበር ያቀረበችው። ይኸውም የራሷ የኤሚ እናት በማህፀን ዕጢ ካንሰር ታማ ሕይወቱ አልፎ የነበረ በመሆኑ ይህ ደግሞ በእሷ የእንቁላል ልገሳ ለተገኘው ወይም ለተገኘችው ልጅ የግል ህክምና ታሪክ ሰነድ ለማዘጋጀት አስፈላጊ ነው በማለት ነበር። በዚህም መሰረት ሆስፒታሉን አድራሻቸውን ፈልጉልኝ ስትል ሐሳቧን በዝርዝር አስረዳች። በዚህ ሂደት ውስጥ ግን ልቧ አንድ አምሳያዋን ሰው የማየት ጉጉቷ ከቀን ወደ ቀን ሲጨምር ይሰማት ነበር። እውን ከሆነ ደግሞ ህይወቷ ሌላ ያልተጠበቀ ምዕራፍ ላይ ሲገኝ ይታያታል። የህክምና ማዕከሉ ሐኪሞችና የመረጃ ሠራተኞችም ሐሳቧን ተቀብለውት 20 ዓመታትን ወደ ኋላ ተመልሰው መረጃዎችን ማገላበዝ ጀመሩ። የኢሜ ዘር እንቁላል የተለገሳቸውና ልጅ ማግኘት የቻሉት ጥንዶች ከ ሀያ ዓመታት በፊት ለለጋሿ ቢሰጡ ችግር የላቸውም ሲሉ ፍቃደኛ የሆኗቸውን መረጃዎችን ብቻ የሆስፒታሉ ሰራተኞች ለኤሚ ሰጧት። ኤሚ በለገሰችው የዘር እንቁላሏ መንታ ልጆች መገኘታቸውን ያወቀችው ይህኔ ነበር። ኤሚ አሁን ይበልጥ ወደ ሌላ ከፍ ወዳለ ጉጉት ተሸጋገረች። ጊዜ ሳታጠፋ በፖስት ካርዱ ላይ ባገኘችው ስም በማኅበራዊ ትስስር ገጾች ላይ አሰሳ ማድረጓን ተያያዘችው። በመጨረሻም ኤሚ በፌስቡክ ባደረገችው አሰሳ ተፈላጊዋን የለገሰቻትን ሴት አገኘቻት። ያቺ በሱ የበጎ ፍቃድ የዘር እንቁላል ለገሳ እናት መሆን የቻለችው ሴት በሚያስገርም ሁኔታ የኤሚ የዩኒቨርሲቲ ጓደኛ የነበረች የዚች ሰንዴ ቶሊፍሰን የተባለች ሴት ጋር ጎዳጅና የምትተዋወቁናም ተገኘች። ግጥምጥሞሹ ፍለጋውን ያቀለለና አስገራሚም ነበር። ይቺ የኤሚ የዩኒቨርስቲ ጓደኛ ሰንዴ ቶሊፍሰንም አጋጣሚው አግራሞትን ጫረባት። ሰንዴ ቶሊፍሰን ስትናገርም አንዷ የዩኒቨርስቲ ጓደኛዬ ሌላን የቅርብ ወዳጄን ልጅ እንድታገኝ ረድታታለች። አሁን እቺ ወዳጄ ወጣት መንታ ልጆች አሏት፣ ግን ደግሞ ይህን ሚስጥር ሳናውቅ 20 ዓመታት አልፏል፣ ስትልም የተፈጠረባትን አዲስ ስሜት ተናገረች። እናም ኤሚ የአብራኳን ክፋዮች መንታ ወንድና ሴት ልጆቿን ፊት ለፊት ለማየት ስለ ፍላጎታቸው ሊያወሩና ጥያቄዎቻቸውን ሁሉ ፊት ለፊት ሆነው ሊነጋገሩ ቀጠሮ ተያዘ። ኤሚ በታደሰ ስሜት ተሞልታለች። ማንም የለኝም የሚለው ብቸኝነቷ ካሁኑ የራቃት ነው። ያኔ የተለገሳት የልጆቹ እናትም ኤሚን ለማየት ጉጉና ደሰኛ መሆኗ ሌላው አስደሳሽ ነገር ሆነ። እናም በተቀጣጠሩት ጊዜና ቀን መሰረት ኤሚ ከመንታ ልጆቿ ጋር

ኤሚና ሁለቱ አምሳያ መንታ ልጆቿ ተቀራርበው ሲወሩ ልክ ከዚህ በፊት የሚተዋወቁ አይነት ስሜት ተሰምቷቸው እንደነበር ገልጸዋል። ልክ ሲተያዩም ተነፋፍቆ እንደተገናኘ ሰው እንደ ልጅ ኤሚን አክፏት ሲዘሉና ሲቦርቁ ታይተዋል። አስራ ዘጠነኛ ዓመታቸው ላይ የሚገኙት ነቢላና ፋውዴል ሪፍ መንትያትና ወንድም ሆነው ሲያድጉ አስራ ሶስተኛ ዓመታቸው ላይ እናታቸው እነሱን ያገኘችበትን መንገድ ነግራቸዋለች። ምንም እንኳን አመጣ ብትወልዳቸውም ከሌላ ሴት በተለገሱ እንቁላሎች መሆኑን አስረድታቸዋለች። እነዚህ ልጆች አብራክነታቸው ለካረን ሪፍ ሳይሆን ለሚ ነው። በዚህም ነቢላህና ፋውዴል ሪፍ ወላጅ አባታቸውን ያውቀ የነበረ ቢሆንም ስለ ትክክለኛ እናታቸው ግን አንዳችም መረጃ አልነበራቸውም። ወላጅ እናታቸው ያንን ከነገረቻቸው በኋላ ያቺ ከደሟ የተቀዳን ለእኛ መፈጠር ምክንያት የሆነች ሴት ማን ትሆን፣ የት ትሆን የሚል የውስጥ ጥያቄና የማወቅ ጉጉት በተለይም ዕድሜያቸው ከፍ እያለ ቤደ ቁጥር ያሳስባቸውና ያስጨንቃቸው እንደነበር ገልጸዋል። ልጆቹ ሲናገሩም በፌስቡክ ላይ ስንፈልጋት ነበር። አንዳንዴም በመልክ ወደኛ ቀረብ ያለ ሰው ስንመለከት ተመልከት ተመልከቺ፣ አፍንጫዋ ካንቺ፣ ካንተ ጋር ይመሳሰላል እየተባባልን በመልክ ሳይቀር የቀረበ ገጽታ ያላት ሴት የመሰለችንን ሰው ለማነጋገር እንሞክር ነበር ሲሉም ይናገራሉ። ነቢላህ ትክክለኛ እናታቸው እንደተገኘች ስታውቅ የተሰማትን ስሜት ስትናገር ለማመን ከብዶኝ ነበር፣ ምክንያቱም ሕይወቴን ሙሉ አይሳካም ብዬ ሳስበው ነበር ብላለች። አምሳያ ልጆቿን ያገኘችው የሚ በበኩሏ ለእኔ ትልቅ እድል ነው፣ ህይወቴ ባዶነት ነበረበት። ቤተሰቦቼ ከዚህ ዓለም ተለይቷል፣ ጭራሽ ትዳር መመስረት አልቻልኩም፣ ደግሞ ልጆችም አልወለድኩም። አንድ ወቅት ላይ የሰዎችን ጥያቄ ለመመለስ ስል ያደረግኩት በጎ ፈቃደኝነት ዛሬ የኔን ጥያቄና ፍላጎት መመለስ ችሏል ብላለች። ተለጋሿ የልጆቹ እናት ካረን ሪፍ በሁኔታዎች ሁሉ ደስተኛ መሆኗን ተናግራለች። እኔ እስከዚህ ታምራዊ አጋጣሚ ድረስ ለልጆቼ ሙሉነትን ሊሰጣቸው የሚችል ሰው ፈልግ ነበርና ያንን ጎዶሎ ደግሞ ኤሚ በትክክል መሙላት ትችላለች ስትል መልሳለች። እንደ ከረመ ወዳጅ በቀላሉ መግባባት የቻሉት እነዚህ ሁለት እናቶችና ልጆች ለቀናት የአብሮነትና የተዝናኑት ጊዜን ማሳለፍ ችሏል። ይህ ደግሞ ይበልጥ እርስ በርስ መግባባት የሚችሉበትን መንገድ ያመቻቸ ነበር። ኤሚ ጊልግሪስት በበኩሏ ሁሉም ነገር ከጅምሩ እስካሁን ያለው ሂደት ሁሉ ታምራዊ ነው ብላለች። ታውቃላችሁ ይህ እድለኝነት ነው ትላለች። የአይነቱ ጥልፍልፍ ታሪክ የኤሚ የልጆቿ ወይም የካረን ሪፍ ብቻ አይደለም። ዓለማችን ላይ ብዙዎች በበጎ ፈቃድ የዘር እንቁላላቸውን በተፈጥሮም ሆነ ሰው ሠራሽ በሆነ ምክንያት ልጅ ወልዶ ለመሳም እየናፍቁ ናፍቆታቸው ከምኞት ሊዘልላቸው ላልቻሉ ቤተሰቦች ይለግሳሉ። በአንዳንድ የአውሮፓ ሀገራት ጭምር የዘር እንቁላል ልግሳ በገንዘብ የሚቀየርበትም አጋጣሚ ብዙ መሆኑን መረጃዎች ይጠቁማሉ። ጉዳዩ ጥንቃቄ ካልታከለበት፣ በዚህ መልኩ የሚገኙ ልጆች ለማንነት ቀውስ ሊደረጉ እንደሚችሉ የስነ ልቦና ጠበብቶች ያሳስባሉ። መረጃዎች እንደሚያሳዩት አሜሪካ በፈረንጆቹ 2011 ላይ እንቁላልና ዘር የለገሱ ሰዎች ልጆቹ አድገው 18 ዓመት ከሞላቸው በኋላ ማንነታቸውን ቢጠይቁ የማወቅ መብታቸው እንዲከበር የሚያስችል ሕግ አስድቃለች። አሁንም ቢሆን አንዳንድ እንደ ታሪኩ መነሻ ኤሚ ጊልክሪስ ያሉ ሰዎች አመታት አልፈው በለገሱት የዘር እንቁላል የተገኙ ፍሬዎችን ማወቅ ቢችሉም የአይነቱ እድል ግን ለብዙዎች አሁንም ጠባብ ነው። ምክንያቱም ልገሳውን ከማድረግ አስቀድሞ የሚፈረመው ውል ልጆቹ 18 ዓመት ሳይሞላችሁ በፊት የአይነቱ እድል እንዳይኖር ገደቦችን ያስቀምጣል። የዛሬውን በዙ ያበቃን በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም